ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች እንደምንዋላችሁ። የግንቦት 29 ቀን 2017 ዓ.ም የተመረጠ ጣና ዜናችን ተጀምሯል። ዜናዎቹን እየመረው አማራ ሰፋ አብሬያችሁ ቆያለሁ። በቅድሚያም አረስቶቹን አስቀድም በቅድሚያም በመላው ዓለም ለምትገኙ ክቡራን የእስልምና ሃይማኖት ተከታይ ቤተሰቦቻችንና ለአማራ ሕዝብ ክብርና ሕልውና ስትሉ በዱር በገደሉ እየተንከራተታችሁ ዋጋ የምትከፍሉ የእስልምና ሃይማኖት ተከታይ የአማራ አርበኞች እንኳን ለ1446 ኛው የኢዳላ ዳራፋ በዓል አደረሳችሁ እንላለን። የምኒልክ ልጆች ነን። ምኒልክነት ማለት አስተዋይነትና አሸናፊነት ነው። ለአሸናፊነት የተፈጠረን የተፈጠረነኛ የምኒልክ ልጆች በወሬ የሚፈታ ጦር የለንም። ወደ ጎንም እየተኮስን የምናባክነው ጥይት የለም ሲል የአማራ ፋኖ ሸዋ ጠቅላይ ግዛት ግዛት እዝ መልእክቱን አድርሷል። የታላቁን አርበኛ መልእክት ጨምሮ የዕለቱን የሸዋ ተጋድሎ መረጃዎች በዝርዝር እናስደምጣችኋለን የአማራፋኖ ፋኖ የደል ጉዞ ቀጥሏል የክረምት ዘመቻ ለመክፈት በዝግጅት ላይ ያለው የአማራ ፋኖ ከፍተኛ ባለስልጣናትን እና የአድማ ተናዛዦችን እርምጃ ወስዶባቸዋል የድሉን ስፋት እና ዝርዝር መረጃ በዜናችን የብል የብልጽግናው ሊቀመንበር አዲስ አበባ ላይ የሚቀነጠስ ችግኝ አሳስቧቸው ፓርላማ ላይ የችግኝ መትከያ ቶፋ ተሰረቀብኝ ዘንባባ ተክየ በመኪና ተገጨብኝ እያሉ በፓርላማ ለቅሶ ድረሱኝ ይላሉ አስከሬንም ቢሆን ፀሐይ እንዳይመታው ችግኝ እንተክላለን የሚሉት የብልጽግናው ሊቀመንበር ስንቅና ትጥቅ አስታቅፈው አማራን እንዲያጠፋላቸው የላኩት ሰራዊታቸው ግን ደን ካልተጨፈጨፈልኝ መዋጋት አልችልም እያለ ነው። በዚህ ጉዳይ የተሰማውን መረጃ በዜናችን እናስደምጣችኋለን። ይህ አማራ ፋኖ በጎጃም በድል የታጀበ ተጋድሎ አድርጓል። በተጋድሎ የተገኙ ድሎች ምን ይመስላሉ? በዚህ ግንባር የተደረገው ተጋድሎ ስፋቱ ምን ይመስላል? የሚለውን የአማራ ፋኖ በጎጃም ሶስተኛ ክፍለ ጦር ተጋድሎ መረጃዎችን በዜናችን እናስደምጣችኋለን። የቻይና ዜጎች አዲስ አበባ ጫፍ ታግተዋል። መተከልንም የቻይና ዜጎችን የሚያገተው የኦሮሞ ነጻነት ሰራዊት ነው ተብሏል። በኦሮሚያ ክልል ሰው መሬቱም የእኛ ነው የሚለው የእሁዲድ ኦነግ ጥምረት ከቤንሻንጉል ጉሙዝ እስከ ጫንጮ የፈጸመውን እገታ አስመልክቶ የፖለቲካ ተንታኞች አስተያየታቸውን ሰጥተዋል። ኦነግ መተከልን ተቆጣጠረ ሳይሆን የእሁዲድ ቀኝ ጦር መተከል ገባ ተብሎ ቢዘገብ ይሻላል ሲሉ የገለጹትን የዕለቱን መረጃ በዝርዝር እናስደምጣችኋለን። ሰዓቱን ጠብቆ ይቀርባል። ታላቅ ሕዝባዊ ውይይት። ጣና ቴሌቪዥን የአማራ ሕዝብ የህልውና ትግልና የመገናኛ ብዙሃን ሚና በሚል ርዕስ የህዝባዊ ውይይት መርሃ ግብር አዘጋጅቷል። ሁላችሁም ተጋብዛችኋል። የውይይት ቀን የፊታችን ቅዳሜ ጁን 7 2025፣ ሰዓት 1 ፒኤም ኢስት፣ በኢትዮጵያ ከምሽቱ ሁለት ሰዓት ጀምሮ ውይይቱ ይካሄዳል። ውይይቱ በዙም የሚካሄድ ሲሆን የመግቢያ አይዲ 264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 የምን ኒልክን ታሪክ እየደገመን ነው። አርበኛ መከታው ማሞ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ በሶስት መንገዶች ያደረገውን ተጋድሎ በሁሉም መስኮች አሸናፊ መሆኑን አስታወቀ። በታላቁ አርበኛ መከታው ማሞ የሚመራው የአማራፋኖ ሸዋ ጠቅላይ ግዛት እዝ ከብልጽግናው ሰራዊት ጋር በሶስት ግንባሮቹ ውጊያ መክፈቱ ይታወቅ በታላቁ አርበኛ መከታው ማሞ የሚመራው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ከብልጽግናው ሰራዊት ጋር በሶስት ግንባሮች ውጊያ መክፈቱ ይታወቃል። የአማራን ሕዝብ ሁሉን አቀፍ ውድመት ለማድረስ ዘመቻ ከከፈተው የብልጽግናው ሰራዊት ጋር በሰራዊቱ ላይ አሉታዊ ወሬ ከሚነዙ የወገን ጠላት ኃይል ጋርና ከብልጽግና ፖለቲካዊ ሸፍጥ ጋር እዙ ፊት ለፊት ውጊያ የከፈተባቸው ግንባሮች ናቸው። ሦስቱንም ግንባሮች በታላቅ ተጋድሎና በጽናት ተፋልሞ ድል እያደረገ መሆኑን የገለጸው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ በስሩ ያሉትን ሁለት ኮሮች የውጊያ ግምገማና ከውጊያ መልስ የተሃድሶ ፕሮግራም አዘጋጅቶ ለተጨማሪ ግዳጅ ስምሪት ሰጥቷል። ትላንት ግንቦት 28 ቀን 2017 ዓ.ም ም በአጼ አምደጽዮን ኮር አዘጋጅነት የአማራ ፋኖሹ ጠቅላይ ግዛት እዝ የሰባት ለሰባ ክፍለ ጦር ከፍተኛ የእዝና የኮሮ አመራሮች በተገኙበት ደማቅ የታድሶ ፕሮግራም ማካሄዱን የኮሮ ቃል አቀባይ ክፍል ለጣና ቴሌቪዥን ገልጿል። በተዘጋጀው የታድሶ ፕሮግራም ላይ የተገኙ የአማራ ፋኖሹ ጠቅላይ ግዛት እዝ ዋና አዛዥ ታላቁ አርበኛ መከታው ማሞ የሰባት ለሰባ ክፍለ ጦር ታሪካዊ ስሟን በሚመጥን መልኩ የትላንት አባቶቻችንን የሰሩትን ዘመን ተሻጋሪ ገድል ዛሬም ታላላቅ ድሎችን በውስን የሰው ኃይል ፈጽማችኋል። ይህ ደግሞ ጀግንነትና ለዓላማ መታመን በትውልዶች ቅብብል እንደምናስቀጥል ያሳያችሁበት ተጋድሏችሁ ስለሆነ አማራ በእናንተ ተጋድሎ ይኮራባችኋል ብሏል። እናንተ የምኒልክ ልጆች ናችሁ ሲል የተናገሩ አርበኛ መከታው ማሞ ጀግኖች አባቶቻችን በወራሪዎች ላይ የተጎናጸፉትን ድል ይህ የእኛ ትውልድም የአገር ውስጥ ወራሪና ዘር አጥፊ ከሆነው የብልጽግናው ሰራዊት ላይ የደገማችሁት ነው። በዚህ ተጋድሏችሁ ደግሞ ትልቅ ኩራት ይሰማናል፣ በማለት የሚመራው ሰራዊት የተጎናጸፈውን ድል አድንቋል። ስለ ሰባት ለሰባ ክፍለ ጦር በቂ እውቅና የሌላቸው ግለሰቦች ጧት ማታ የሐሰት ፕሮፓጋንዳ ሲነዙ ይውላሉ። ይሁን እንጂ እነኛ አካላት የመንፈስ አባታችን አጼ ምኒሊክ በጋዲሎ ሜዳ ላይ የሰሩትን ታሪክ ጠንቅቀው የማያውቁና ለወጣንለት ህዝብ ማናቸውንም የግል ፍላጎትና ቤተሰባዊ ትስስር ብለን ወደ ኋላ የማንመለስ መሆናችንን ጠንቅቀው የማያውቁ ናቸው። እናንተ ግን በዚህ ታሪካዊ ስም ተሰይማችሁ ታሪክ እየሰራችሁ በመሆኑ እንኳን ደስ አላችሁ በማለት የሰራዊቱን ወታደራዊ ዲስፕሊንና ለህዝብ ትግል መታምን የተላበሰ መሆኑን መስክሯል። የአማራ ፋኑ ሸዋ ጠቅላይ እዝ ግዛት የሚንቀሳቀስበት የሸዋ ምድር የአማራ ህዝብ የልና ትግል ማጠንጠኛና ማዕከል መሆኑን ያስታወሰው የዙ ዋና አዛዥ ከሁሉም የአማራ ጽመረስቶች ከጎንደር ከጎጃምና ከሁሉ ቤት አማራ የሚመጡ የትግል ጓዶቻችን ጋር ቅንጅት ፈጥረን በህዝባችን ላይ የተነሳውን ዋና ጠላት አስወግደን የህዝባችንን ህልውና እናስጠብቃለን። ለዚህ ደግሞ ዝግጅታችንን እያጠናቀቅን ባለንበት ወቅት ለሚዲያም ሆነ ለአማራ ህዝብ የማይመጥን ህዝብን ከህዝብ የሚያቃርን እና የሚያራርቅ ኃላፊነት የጎደለው መልእክቶችን የሚያስተላልፉ ግለሰቦችን ከመሰል ድርጊታቸው እንዲታቀቡ በጽኑ አሳስበዋል ሲል ተናግሯል። የአፄ አምደጽዮን ኮር ዋና አዛዥ አርበኛ ጠጁ ባበይ በበኩሉ የአማራ ፋኖሿ ጠቅላይ ግዛት ህዝብ በቲክቶክ እና በዩቲዩብ የተመሰረተ ባለመሆኑ በወሬኞችና በሴረኞች አሊቧልታ የሚፈርስ አይደለም። ከዚህ ይልቅ እንደ አማራ የገጠመንን ህዝባዊ ፈተና በጋራ ለመወጣትና ህዝባችንም ከመከራ የሚያርፍበት እንድን ለማጎናጸፍ የመጨረሻ ምዕራፍ ላይ እንገኛለን ብለዋል። በመጨረሻም የአጼ አምደ ጽዮን ኮር የሰባት ለሰባ ክፍለ ጦር የሻለቃና የሻምበል መሪዎች ላቅ ያለ ውጤት ላስመዘገቡ አባላቱ በክፍለ ጦሩ ስም ከሸዋ ጠቅላይ ግዛት ዋና አዛዥ አርበኛ መከታው ማሙ የእውቅናና የማበረታቻ ሽልማት ተበርክቶላቸዋል። ወደ ቀጣዩ መረጃችን አለፍን። የአማራ ክልል ባለስልጣናት ላይ እርምጃ ተወሰደ። የአማራ ፋኖ አንድነት በጎንደር በአርበኛ ኮማንዶ ያለ አዱኛ የሚመራው መብረቁ ክፍለ ጦር አርኖ ጋርኖ ላይ ባደረገው ልዩ ተጋርሎ የባዴን ከፍተኛና መካከለኛ ባለስልጣናት ላይ እርምጃ ወስዷል። የተጋርሎን ዝርዝር መረጃ ለጣና ቴሌቪዥን የሰጡ አይን ማኝ እንደገለጹት ከ25 በላይ የብልጽግና ሰራዊትና ከፍተኛ ወታደራዊ አዛዦችም እርምጃ እንደተወሰደባቸው ተናግረዋል። የተጋድሎውን ዝርዝር መረጃ ለጣና ቴሌቪዥን የሰጡ የአይነማኝ ማኝ እንደገለጹት ከ25 በላይ የብልጽግና ሰራዊትና ከፍተኛ ወታደር አዛዦችም እርምጃ እንደተወሰደባቸው ተናግረዋል። በፋኖ እርምጃ ከተወሰደባቸው የብአዴን ባለስልጣናት መካከል የአማራ ክልል ኢንዱስትሪ ቢሮና የጤና ቢሮ ምክትል ኃላፊዎች ሲገኙበት፣ የማዕከላዊ ጎንደር ዞን አድማ ብተና ኃላፊ ኮማንደር ወንድዬና ምክትል ኃላፊው ሻለቃ በላይነ ደግሞ ከባድ ጉዳት ደርሶባቸው ሕክምና ላይ ናቸው። አርኖ ጋርኖ ላይ በተካሄደው ተጋድሎ የባዲን ባለስልጣናትን አጅበው ይጓዙ የነበሩ የማዕከላዊ ጎንደር ዞን አድማ ብተና ምክትል ኃላፊና የምልመላ ኃላፊው ሻለቃ በላይነ ፓትሮል ላይ እያሉ የተመቱ ሲሆን ዋና አዛዡ ኮማንደር ወንድዬ ደግሞ የተሳፈሩባት ፓትሮል ተመታ ስትገለበጥ ነው ከባድ ጉዳት ያስተናገዱት። እርምጃ የተወሰደባቸውን የአማራ ክልል ምክትል ቢሮ ኃላፊዎችን ጨምሮ 25 የብልጽግና መከላከያና የባዲን አድማ ብተና አባላት እርምጃ ተወስዶባቸዋል። ጉዳት የደረሰባቸው ሁለቱ የማዕከላዊ ጎንደር አድማ ብተን አመራሮች ጎንደር ሆስፒታል ገብተው ሕክምና እየወሰዱ ሲሆን ተጨማሪ ጉዳት የደረሰባቸው ደግሞ ሆስፒታል ገብተው ሕይወታቸው ማለፉን ምንጮቻችን ጨምረው ገልጸዋል። የትናንቱን የፋኖ ታላቅ ድል ተከትሎ ከአዲስ ዘመን ከተማ እስከ እንፍራዝና ማክሰኝት ድረስ ውጥረት መንገሱን የተናገሩት ምንጮቻችን ያለፉት 48 ሰዓታት የፅንፈኛው ጉልበት በርትቷል። እርስ በርስ እየተገዳደሉ የነበሩ ኃይሎች በዚህ ሰዓት ተናበው እኛን መፋለማቸው ምን ተገኝቶ ነው ሲሉ መገምገማቸውን ወታደራዊ የመረጃ ምንጮቻችን ተናግረዋል። ባለፉት 48 ሰዓታት በማዕከላዊ ጎንደር ዞን የአማራ ፋኖ አንድነት በጎንደርና የአማራ ፋኖ ጎንደር ጠቅላይ ግዛት ህዝብ በጋራ ባደረጓቸው ውጊያዎች ማክሰኝትና ጠዳ ላይ ታላቅ ድል ማስመዝገባቸው ይታወሳል። አርኖ ጋርኖ ላይ የተደረገውን ውጊያ ያካሄደው ግን መብረቁ ክፍለ ጦር ብቻ መሆኑን ከቦታ የደረሰን መረጃ ያመላክታል። ወታደራዊ ምንጮቻችን አክለውም ጽንፈኛው ክረምቱን በጉጉት እየጠበቀ ነው፣ የእኛ ሠራዊት ደግሞ ክረምት ላይ ከፍተኛ ጉዳት ደርሶበታል። በዚህ ሁኔታ ለክረምት ውጊያ ልዩ ግዳጅ የሚወጣ ኃይል ለስምሪት መመደብ አለበት። ዝናቡ ሳይበረታ እስከ ሰኔ አጋማሽ ባሉት ቀናት ትርጉም ያለው ለውጥ ካልፈጠርን የምንከፍለው ዋጋ የበዛ ይሆናል ሲሉ መገምገማቸውን ገልጸዋል። እንደ መረጃ ምንጮቻችን አስተያየት ፋኖን ለመምታት በብልጽግናው ዘንድ የተያዘው እቅድ የፋኖ መሪዎች የገቡበትን ልዩነት በማስፋት ታጋዩን እርስ በርስ እንዲዋጋ ማድረግ ነው። ለዚህ ደግሞ በውጭ አገር የሚገኙ ሚዲያዎቻቸውን በሚገባ ልንጠቀማቸው ይገባል። ጽንፈኛው ሚዲያዎቹን ስለሚያምናቸው ሚዲያዎቹን ከተጠቀምን ውጤታማ ያደርገናል ብለው እንደመከሩ ከምንጫችን የደረሰን መረጃ ያመለክታል። በሌላ ዜና አርኖ ጋርኖ ላይ በፋኖ ብርቱ ክንድ የተደቆሰው የብልጽግና ሰራዊት አንድ ካህን ከነ ልጆቻቸው ገድለዋቸው ይደዋል። ከካህኑ በተጨማሪም ሌሎች ንጹሐን ከባድ ጉዳት እንደደረሰባቸው የአይንማኞች ተናግረዋል። ክቡራትና ክቡራን መረጃዎቻችን እንደቀጠሉ ናቸው። አሁንም አብራችሁን ቆዩ። ደኑ ይጨፍጨፍልን፣ ሰራዊታችን እያስጨረሰብን ነው፣ ጄኔራሉ። የአማራን ሕዝብ ለተራዘመ መከራና ለከፋ ስቃይ የሚዳርግ ዘመቻ የከፈተው የብልጽግናው አገዛዝ የአማራ የሆነውን ትውልድ ብቻ ሳይሆን ደንና እጽዋትንም ጠላቴ ነው ብሏል። የብልጽግናው ሰራዊት 303ኛ ኮር አዛዥ ጋይንት ላይ ከፍተኛ ኪሳራ እያደረሰብን ያለው አካባቢው በደን ስለተሸፈነ ነው። ደኑ ካልተመነጠረ ሰራዊታችን ማለቁ ስለሆነ ቶሎ ይመንጠርልን ሲሉ የኮር ዋና አዛዥ ብርጋዴር ጄኔራል ተሾመ ይመር መናገራቸውን ምንጮቻችን ተናግረዋል። ነፋስ መውጫ ከተማ በተካሄደው ስብሰባ ላይ ጄኔራል ተሾመ ለዞንና ለወረዳው ካድሬዎች ባደረጉት ንግግር የአማራ ሕዝብ ራሱ የጽንፈኛው ፕሮፓጋንዳ ሰለባ ሆኗል። ጽንፈኛውን ማጥፋት ለእኛ ቀላል ነበር። ነገር ግን ፈተና የሆነብን ጽንፈኛውን ጫካ ሆኖ እየደበቀብን ያለው የህዝቡ ድጋፍና ወረዳውን የሸፈነው ደን ነው። እናንተ ካድሬዎቹ ህዝቡንና ደኑን መንጥሩልን፣ እኛ ደግሞ ጽንፈኛውን እንመነጥረዋለን ሲሉ ተናግረዋል። የብልጽግናው ሊቀመንበር ኢትዮጵያን እጽዋት እናለብሳለን ብለው በዓመት ከ150 ቢሊዮን ብር በላይ በጀት መድበው እየሰሩ መሆኑን ይናገራሉ። አስከሬንም ቢሆን ጥላ ማግኘት ስላለበት ችግኝ መትከላችንን እንቀጥላለን ይላሉ። አዲስ አበባ ላይ አንድ ችግኝ ከተቆረጠ ፓርላማ ላይ ሪፖርት ይደረግለታል። ዘንባባ በመኪና ከተገጨም እስከ 300 ሺ ብር የቅጣት ክፍያ ያስከፍላል። ወዲህ ደግሞ የብልጽግናው ሊቀመንበር ስልጣን ለማስጠበቅ አገሪቱን የማትወጣ ውዳ ውስጥ አስገብተው ደሞዝና መሳሪያ አስታጥቀው የላኳቸው ጦር አዛዦች ደን ይመንጠርልን እያሉ ነው። በ33ኛ ኮር የ77ኛ ክፍለ ጦር ዋና አዛዥ ኮሎኔል አክሊሉ ጠኮ በበኩላቸው የጽንፈኛው ሌላ አቅም የሆነው ሚልሻውና አድማ ብተናው ነው። እነዚህ ሁለት ኃይሎች በተርላ ጊዜ ከኛ ጎን ናቸው፣ ትግሉ ሲበረታ ግን ጥለውን ይፈረጥጣሉ። በዚህ መልኩ እስከ መቼ መስዋዕትነት እየከፈልን እንቀጥላለን? በማለት አስተያየት መስጠታቸውን ምንጮቻችን ገልጸዋል። የአማራ ፋኖን ፊት ለፊት መግጠም ያልቻለው የብልጽግና ሰራዊት የፋኖ ቤተሰቦችን ቤት ለቤት እየዞረ የሚገድለው በሚልሻ መንገድ መሪነት ነው። ሚልሻው በዚህ ደረጃ የአማራ ሕዝብ ጠላት የሆነውን የብልጽግና ሰራዊት እያገለገላቸው የራሱን ወገን እያስገደለ ቢሆንም ሽንፈት ሲገጥማቸው ግን ተመልሰው የሚወቅሱት ሚልሻው ላይ ነው። ይህ በእንዲህ እንዳለ የአማራ ፋኖን ብርቱ ክንድ መቋቋም ያልቻለው የብልጽግናው ሰራዊት በዚሁ ጋይንት አውራጃ ጎብጎብ ከተማ ላይ የፋኖ ንብረት ነው ብሎ ያሰበውን መኖሪያ ቤት በሳት አቃጥሏል። ይህ አማራ ፋኖ ጎንደር ጠቅላይ ግዛት እዛን በሰው ጋይንት ክፍለ ጦር ምክትል አዛዥ የሆነው አርበኛ ምስረታው ተፈራን ንብረት የሆነው መኖሪያ ቤት የብልጽግናው ሰራዊት ማውደሙን ክፍለ ጦሩ አስታውቋል። የአርበኛ ምስረታው መኖሪያ ቤት ለማውደም ሚልሻ መንገድ መሪ ሆኖ ያገለገለ ቢሆንም የሚልሻ ውለታ አመዳ ፋሽ ሆኖ በብልጽግናው ሰራዊት አዛዦች ወቀሳ ቀርቦበታል። የአርበኛ ምስረታው ተፈራን ቤት መቃጠልን አስመልክቶ የአማራ ፋኖ ጎንደር ጠቅላይ ግዛትዝ የአንበሳው ጋይንት ክፍለ ጦር ቃል አቀባይ አርበኛ ሻምበል ተስፋ ያስተላልፈውን መልእክት ተከታትለን እንመለስ። ዛሬ በጋይንት ጎብጎብ ከተማ የአብይ አህመድ ባለኩርሴዎች በታሪክ ተወቃሽም ተጠያቂም የሚያደርግ ድርጊት ፈጽመዋል። ሻለቃ ምስረታው ተፈራ በዚችው ከተማ ትዳር ይዞ ልጆች ወልዶ በንግድ የሚተዳደር የነበረው ከ2013 ዓ.ም ጀምሮ እንዳይኑ ብሌን ከሚያየው የልብ ጓደኛው ጀኔራል ከፍ ያለው ደሴ ጋር ለአማራ ሕዝብ የህልውና ትግል የወጣ በምንም ተፈትኖ የማይወርቅ ቤቱን በትእዛዝ ጫጫታ አፍርሰውታል። ክፋት የማይምነት ምንጭ ነው። ክፋተኞች መልካም የማይሰሩ ሆዳቸው እንጂ አይመሯቸው ያልሞላ ድርጊታቸው ሁሉ ደመነፍስ በሆነ መንገድ በሆዴድ ቁርበት ተጠቅሎ ያደገው በአዴን ዛሬም በሆዴድ ትእዛዝ በመቀበል የፈጸሙት ቤት ማፍረስ ከሰይጣን ቢበልጡ እንጂ አያንሱም። ለሚጠየቁበት ኩርሲ ወንበር ሲሉ የፈጸሙት ያዳነች አበቤን ህልም ነው። ይህ የእልፍኝ አሽከርነታቸው መንገዳቸውን ረግረግ ያደርገዋል እንጂ አያሻግራቸውም። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የግንቦት 29 ቀን 2017 ዓ ም ዜናችን እንደቀጠለ ነው። አሁንም አብራችሁን ቆዩ። የአማራ ፋኖ በጎጃም ታላቅ ድል ተጎናጸፈ። የአማራ ፋኖ በጎጃም ሶስተኛ ክፍለ ጦር በተከታታይ ሁለት ቀናት ከፍተኛ ድል ያስመዘገበበትን ተጋድሎ ማድረጉን አስታውቋል። የክፍለጦሩ ጊዮን ብርጌድ ብርጌድ በብልጽግና ሰራዊት ካምፕ ድረስ በመግባት ባደረሱት ጥቃት በርካታ የብልጽግና ሰራዊት ሙትና ቁስለኛ ማድረጋቸውን አስታውቀዋል። የክፍለጦሩ ጊዮን ብርጌድ በብልጽግናው ሰራዊት ካምፕ ድረስ በመግባት ባደረሱት ጥቃት በርካታ የብልጽግና ሰራዊት ሙትና ቁስለኛ ማድረጋቸውን አስታውቀዋል። የጊዮን ብርጌድ ግትም ሻለቃ ሩጌው ከተማ መሽጎ የነበረውን የባድ ሚልሻ ላይ በወሰደችው መብረቃዊ ጥቃት ካምፑን ማውደም ተችሏል፣ ሲል የብርጌዱ ቃል አቀባይ ክፍል ገልጿል። የአማራ ፋኖ በጎጃም ጎጃም አገው ምድር ክፍለ ጦር ጊዮን ብርጌድ ግትም ሻለቃ ለስለላ የመጣ እንዲ ባዲን ሰላይ በቁጥጥር ስር መዋሉን የገለጸው የብርጌዱ ቃል አቀባይ ክፍል ከሰከላ ወረዳ ግሽ አባይ ከተማ ኮለል ቀበሌ የመጣውን የብልጽግና ኃይል ጊዮን ብርጌድ በኃይል አድማሱ ሻለቃ ጥቃት በመክፈት ከፍተኛ ኪሳራ አድርሶበታል። የፋኖን ብርቱ ክንድ መቋቋም ያልቻለው የብልጽግና ሰራዊት የሞትና የቆስለኛ አባላቱን ጥሎ ወደ መጣበት መመለሱን ቃል አቀባይ ክፍሉ አስታውቋል። በዚሁ የአማራ ፋኖ በጎጃም ሶስተኛ ክፍለጦር ሌላ የተጋድሎ ግንባር ደግሞ ሰከላ ግሽ አባይ ከተማ የመሸገው የብልጽግና ሰራዊት ዛሬ ሌሊት አምባሲ ቀበሌ የሚኖሩ ንጹሐን አርሶ አደሮችን በማፈን የወሰደ ሲሆን ከዚህ በፊትም ከቲሊሊ ሰከላ የሚሰራው የአስፋልት መንገድ ስራው እንዲቋረጥና እንዲዘረፍ የውንብድና ስራውን ሲፈጽም ቆይቷል ሲል ቃል አቀባይ ክፍሉ ተናግሯል። ይህን የተመለከተው የአማራ ፋኖ በጎጃም ጎጃም አገው ምድር ክፍለ ጦር ጊዮን ብርጌድም ይህን ኃይል ተከታታይና የተጠናከረ ውጊያ በማድረግ ከፍተኛ ኪሳራ እንዳደረሱበት ገልጿል። ወደ መጨረሻው ዘገባችን አለፍን። ቻይናውያን ሰራተኞች ኦሮሚያ ክልል ታፍነው ተወሰዱ። ሶስት ቻይናውያን የፋብሪካ ሰራተኞች ከአዲስ አበባ በቅርብ ርቀት በሚገኘው የኦሮሚያ ክልል ሰሜን ሸዋ ዞን ታፍነው መወሰዳቸውን መሰረት ሚዲያ ዘግቧል። ሚዲያው የእገታውን ዜና ባሰራጭበት ዘገባው የእገታ ወንጀሉ ከዕለት ወደ ዕለት እየጨመረ እንደሚገኝ መረጃዎች ቢያሳዩም በመንግስት አካላት ደግሞ የሀገሪቱ የጸጥታ ሁኔታ እጅግ እየተሻሻለ እንደሚገኝ ይገለጻል። የእገታ ወንጀል በከፍተኛ ደረጃ ከተንሰራፋባቸው ክልሎች አንዱ ኦሮሚያ ነው። ዛሬ ከክልሉ የደረሰን መረጃም ይህንን ያጠናክራል። ከቀናት በፊት በዚሁ ቀጠና ሊዶሮ ከተማ ላይ የሚፈጸመውን የእገታ ዜና ማጋራታችን ይታወሳል። ዛሬ ደግሞ በዚሁ ቀጠና ከጫንጮ ከተማ 8 ኪሎ ሜትር ርቀት ላይ ወደ ደርባ ሲሚንቶ ሜጃ መሎ መገንጠያ ሳይደርስ የሚገኘው ሰዩ ሃይላንድ ፋብሪካ ውስጥ ያሉ በርካታ ሰራተኞች መታገታቸው ታውቋል። የእገታውን መረጃ ይፋ ያደረገው መሰረት ሚዲያ አክሎም ሶስት ቻይናውያንን ጨምሮ በርካታ የኢትዮጵያውያን ሰራተኞች መታገታቸው ታውቋል። አጋሾቹም የኦሮሞ ነጻነት ሰራዊት ወይም መንግስት ኦነግሽን የሚላቸው እንደሆኑ የአካባቢው ምንጮች ጠቁመውናል። ይህ ሁሉ ሲሆን የኦሮሚያ ልዩ ኃይል አልታዘዝን በማለት ከሩቅ ሲያዩ ነበር ሲል የዓይን እማኞችን ጠቅሶ ዘግቧል። ድርጊቱ በርካታ የአካባቢውን ሰው እንዳስደነገጠና እንዳሳዘነ የገለጹት የአካባቢው ነዋሪዎች በበኩላቸው በአጠቃላይ ቁጥራቸው እስከ አስራ ስምንት የሚደርሱ ሰዎች ታግተው እንደተወሰዱ ገልጸዋል። የኦሮሞ ነጻነት ሰራዊት በምስራቅ ሸዋ ዞን ናዝሬት ከተማ በቅርብ ርቀት በምትገኝ አነስተኛ ከተማ ላይም አምስት ሰዎችን ገድለውና አስር የሚሆኑትን ደግሞ አፍነው መውሰዳቸውን በኩለቀን ዜናችን መዘገባችን አይዘነጋም። በናዝሬትም ሆነ በጫንጮ የተፈጸመውን ግድያና እገታ የኦሮሞ ልዩ ኃይል በቅርብ ርቀት ይመለከት እንደነበር የገለጹት ምንጮቻችን፣ ሆኖም ጉዳዩን በዝምታ መመልከቱ ወንጀሉ በቅንጅት የሚፈጸም እንደሆነ እንድንጠራጠር ያደርገናል ሲሉ ተናግረዋል። ይህ በእንዲህ እንዳለ በቅርቡ ራሱን ችሎ ክልል እንዲሆን በብሔራዊ ምክክር ኮሚሽን ጥያቄ የቀረበለት የመተከል ዞን ዛሬ በኦነግ ሸኔ ወይም የኦሮሞ ነጻነት ሰራዊት ወረራ እንደተፈጸመበት የደረሰን መረጃ አስታውቋል። የኦሮሞ ነጻነት ሰራዊት በመተከል ዞን ቡለን ወረዳና በርበር ቀበሌ ከጠዋቱ 12 ሰዓት ጀምሮ በከፈቱት ውጊያ ከ15 የማያንሱ ሰዎች መገደላቸውን ምንጮቻችን ገልጸዋል። ይህን ተከትሎም ቡለን ከተማን የኦሮሞ ነጻነት ሰራዊት መቆጣጠሩ ምንጮቻችን ገልጸው ጥቃቱ የተቀነባበረና ከመንግስት ጋር በቅንጅት የተፈጸመ ሳይሆን እንደማይቀር ተናግረዋል። አስተያየት ሰጪው አክለውም ቡለን ከተማን የኦሮሞ ነጻነት ሰራዊት ተቆጣጠረ ከማለት ይልቅ የኦህዴድ መንግስት ቃኝ ጦር ቡለን ከተማ ገባ ተብሎ ቢነገር ይሻላል ብለዋል። በአብይ አህመድ የሚመራውን ብልጽግናን ጨምሮ ሁሉም የኦሮሞ ፖለቲከኞች መተከልን የመውረር ያልተቋረጠ ፍላጎት ያላቸው ሲሆን ወሎ ቤት አማራ ላይ እንደጀመሩት ሁሉ መተከልንም ክልል እንዲሆን የማድረግ ዘመቻ አስከፍተዋል። የጎን የፖለቲካ መንገድን እየተከተሉ በሌላ በኩል ደግሞ እኛ የማናዛው የአካባቢውን ሰላም የሚያውክ አሸባሪ ጽንፈኛና ኦሮሞን የማይወክል የሚል የዳቦ ስም በሰጡት ሰራዊታቸው ወረራ ያስፈጽማሉ። ይህንን ልምዳቸውን ከዚህ በፊትም በሸዋ ጠቅላይ ግዛት ደራ ወረዳ በኦሮሞ ብሔረሰብ አስተዳደር ዞን እና በሶማሌ ክልልም ተመሳሳዩን የወረራ ስልት እየተከተሉ መሆኑን በተደጋጋሚ ቅሬታና ውቀሳ ሲቀርብባቸው ቆይቷል። የፖለቲካ ፓርቲዎች የጋራ ምክር ቤት የቀድሞ ሰብሳቢ ዶክተር ራሄል ባፌ ይህንን የኦሮሞ ፖለቲከኞችን የግዛት መስፋፋት ፖሊሲ በተቹበት ንግግራቸው በገዳ ስርዓት ዘመናቸው የሰው መሬት በጦር እየሰኩ ነበር የእኛ ነው የሚሉት እነዚህኞቹ ደግሞ ጂፒኤስ እና ጎግል ማፕ እየተጠቀሙ የሌላ ክልል ግዛቶችን በራሳቸው ስም የማድረግ ዘመቻ ላይ ናቸው ብለው ነበር። ዛሬ መተከል ላይ የሆነውም የዚህ አካል እንደሆነ የፖለቲካ ተንታኞች ተናግረዋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የግንቦት 29 ቀን 2017 ዓ ም ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ ብሪያችሁ ቆየው። የጣና ቴሌቪዥን ወቅታዊ ቃለ ምልልሶች ዜናዎችና ትንታኔዎቻችን ደርሷችሁ የዩትብ ቻናላችን በቋሚነት ሰብስክራይብ እንድታደርጉ እንጠይቃለን። ጣና ቴሌቪዥን ከሀቅ ጋር